ታላላቅ የአውሮፓ ክለቦችን ታላላቅ ተጫዋቾችንና ወቅታ የዝውውር መረጃዎችን የምታደምጡበት የዩቲዩብ ቻናላችንና የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ለዚህም ሰዓት በርካታ መረጃዎችን ያሰናድተን ይዘንላችሁ መተናሉ። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በተለይም ደግሞ በዚኛው ጥንቅራችን ታላላቆቹን የፕሪሚየር ሊግ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲን የተመለከቱ ትልቅ ዜናዎችን ይዘንላቸዋል። በዝውውር መስኮቱም እየተደረጉ ያሉ እንቅስቃሴዎች አሉ። የአውሮፓ መድረኮችንም የተመለከተ ልዩ ጥንቅር ይዘንላቸዋል። ያው በሳምንቱ የአውሮፓ ሻምፒየንስ ሊግ፣ ሮፕሊ ኮንፈረንስ ሊግ ጨዋታዎችን እየተመለከተን እንገኛለን። ከዚህ ጋር በተያያዘ በርካታ ነጥቦችን ወደ እናንተ ውድ አድማጮቻችን ምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ በድጋሚ ቆዩ። ሀሳብ አስተየታችሁን ግን በሀሳብ መስጫው ሳጥናችን ላይ የምታጋሩን ውድ ቤተሰቦቻችንን አስቀድመን ማመስገን እንፈልጋለን። የሪያል ማድሪድን ጉዳይ በማስቀደም እንጀምር። ውድ ቤተሰቦቻችን፣ ፓብሎ ማፎ በስፔን ሱፐር ካፕ ጨዋታ ላይ ከቪኒሺየስ ጁኒየር ጋር ከፍተኛ ሰጣ ገባ ውስጥ ገብቶ እንደነበረ እናስታውሻለን ተጫዋች እናም አሁንም ድረስ ሪያል ማድሪድ ላይ ያለኝ ጥላቻ አልለቀቅም። ሪያል ማድሪድን በፍጹም አልወዳቸውም ምክንያቱም ለእኔ ክብር እየሰጡኝ ስላልሆነ ብሏል። እናም ሪያል ማድሪድ ቤት በፍጹም በታሪክ በየትኛውም አጋጣሚ መጫወት እድሉን እንኳን ባገኝ ማላደርገው ነገር ነውና ለሪያል ማድሪድ ያለኝ ጥላቻ ከፍ ያለ ነው ብሏል። ይህ ተጫዋች ካስታወሳችሁ በስፔን ሱፐርካፕ የግማሽ ፍፃሜ ጨዋታ ላይ ቪኒሲየስ ጁኒየር ነክቶኛል፣ በሚል ከወደቀ በኋላ በጣም መነጋገር የነበረ ተጫዋች እንደነበረ ይታወቃል። ሌላው ሪያል ማድሪድ ቤት የሰሞኑ የጉዳት ብዛት ነው አሳሳቢ ሆኗል። በርካታ ተጫዋቾቻቸው ተጎድተውባቸዋል። ለሪያል ማድሪድ ለቀሪው ውድድር ዘመን ጨዋታዎች ኤል ክላሲኮን ጨምሮ ማለት ነው የላሊጋ ኤል ክላሲኮ ጨዋታ በተለይም ራሳቸው ካርሎ አንቸሎቲ ያረጋገጡት የላሊጋውን ዋንጫ የሚወሰን ጨዋታ ነው ብለውታል። እናም እዚህ ጨዋታ ላይ በርካታ ተጫዋቾቻቸውን አያገኙም። ለዚህም እንደ ጄሱስ ቫልሆ፣ ፍራን ጋርሻ፣ ሉካስ ቫስኬዝ እና ራውል አሴንሲዮ ብቻ አራት ተከላካዮች ናቸው። ከዛ ውጪ ሩዲገር የለም ሜንድ የሉም። በርካታ ተጫዋቾቻቸውን በጉዳት ምክንያት አተዋል እና ሪያል ማድሪድ በአስገዳጅ ሁኔታ ሌሎችም የአማካኝ ስፍራ ተጫዋቾች ተከላካይ አድርጎ ሊያጫውት የሚችልበት አጋጣሚ ሊፈጠር ይችላል። ለማንኛውም አሁኑ ኤል ክላሲኮን ጨዋታ ጨምሮ የቀሩት አራት ተከላካዮች ብቻ መሆናቸው ነው እየተዘገበ የሚገኘው። ሪያል ማድሪድ ይህ የካርል አንቾሎቲ ተተኪ አድርጎም በዋነኝነት ስራዎችን እየሰራ ያለው በዣቪ አሎንሶ ላይ እንደሆነ ይታወቃል። ይህንን ተከትሎ የቀድሞው የማንቸስተር ዩናይትድ ዋና አሰልጣኝ ኤሪክቴን ሃግ ከማንቸስተር ዩናይትድ ከተሰናበተ በኋላ ያለ ኃላፊነት ይገኛል። የጀርመኑ ባየር ሊቨርፑልሰን ያለፉትን ዓመታቶች በድንቅ ግስጋሴ ላይ እና ሊጋቸውንም ያለምንም ሽንፈት ዋንጫ እንዲያነሱ የቡንደስሊጋን ዋንጫ ከማንሳት በተጨማሪ በኤሮፕ ሊግ ፍጻሜ ያደርሰውታል። በታላንት ያልተጠበቀ ሽንፈት አድሞላ ሊኩማን አትሪክ ሰርቶባቸው በተሸነፉበት ጨዋታ ማለት ነው። እንደዛ አይነት መጥፎ አጋጣሚ ቢያሳልፉም ግን ባለፈው ሲዝን በጣም ምርጡ ነበረ። ለዚህም ዣቪ አሎንሶ ትልቁን ኃላፊነት ይወስዳል። ታዲያ የጀርመኑ ክለብ ይህ ድንቅ አሰልጣኝ ለመተካት በእጩነት ከያዟቸው ሰዎች ውስጥ ኤርክቴን ሃግ አንደኛው መሆናቸው እየተዘገበ ይገኛል። ኤርክቴን ሃግ ከማንችስተር ዩናይትድ ጋር በሶስት ዓመታት ውስጥ ሁለት ዋንጮችን ማሳካት ችለው እንደነበረም ይታወቃል። መረጃውን የጀርመኑ ተነባቢ ጋዜጣ አምደኛ ፍለራን ፒልተንበርግ ነው በፊት ገጹ ላይ ዛሬ ይዞት የወጣው። ስለሆነም በቀጣይ ቀናት ትልቅ ነገር ይጠበቃል ከኤርክቴን ሃግ አሊያም ደግሞ ማን ይህንን ቦታ ይረከበዋል በሚለው ጉዳይ ላይ ማለት ነው። ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ላይ ከሚሳተፉ ክለቦች ውስጥ ቶትናሃም ሆት ስፐርስ አያክስ ላይ ውጤት የቀለበሰበት የአውሮፓ ሻምፒዮንስ ሊግ ታሪክ በግማሽ ፍጻሜ ጨዋታ ትልቁ ጨዋታ ነው። ከሜዳ ውጭ ሄዶ ውጤት የቀለበሰውም። ከዛ ውጪ ደግሞ ወደ 95/96ቱ የአያክስ ቡድን እንሄዳለን። አያክስ ራሱ ይሄንን ነገር ቀልብሷልና በአውሮፓ ሻምፒዮንስ ሊግ ምሽቶች ላይ እንደመገኘታችን መጠን በተለይ ማርሰናል በፓርሰን ጀርሜን በኤምሬትስ ከተሸነፈ በኋላ የትኞቹ ውጤቶች ሊቀለበሱ ይችላሉ በሚል በርካታ መረጃዎች ዋቢ አድርገን ስንመለከት ሁለቱን ጨዋታ ብቻ ነው የምናገኛቸው። በምን አይነት መንገድ አርሰናል ይህንን ውጤት ይቀለብሳል የሚለው ደግሞ በትልቁ ይጠበቃል። ግን በአውሮፓ መድረክ ያኛው ነው የተመለከት ነው። አርኔስቶ ቫልቬርዴ በ10 ደቂቃ ውስጥ መጥፎ ጨዋታ ከተጫወትክ ከውድድሩ ሊያስወጣ ይችላል። ነገር ግን በ10 ደቂቃ ጥሩ እንቅስቃሴ ማድረግ ከቻልክ ደግሞ ህይወትን ልታደን ትችላለህ። ይህንንም በተለይ ማንቸስተር ዩናይትድ ከሊዮን ጋር ባደረገው ጨዋታ ተመልክተናል። እንደዚህ ያሉ አንዳንድ ጊዜ ግጥሚያዎች ልዩ ብልሃትን ይጠይቃሉ። ለማንኛውም ለሁሉም ሁኔታ ተዘጋጅተናል ብለዋል በሳን ማሜስ ማንቸስተር ዩናይትድን በሚገጥመው ቡድናቸው ዙሪያ በሰጡት ሀሳብ ማለት ነው። የእሳቸው ቡድን በጥንቃቄ እንደሚጫወትና አስር ደቂቃ ሁሉንም ነገር ሊወስን እንደሚችል ጠቁመዋል። በነገራችን ላይ ውድ ቤተሰቦቻችን ለማንቸስተር ዩናይትድ ይህ ጨዋታ የህልውና እንደመሆኑ መጠን ዩናይትድ ከሜዳ ውጭ ሄዶ የሚያደርገውን ጨዋታ ምናልባትም ውጤት አስጠብቆ የሚመጣበት ከሆነ የመልሱ ጨዋታ ኦልድ ትራፎርድ ላይ ስለሆነ ጥሩ አጋጣሚ ሊፈጠር ይችላል። አርኔስቶ ቫልቨርዴ ግን ዩናይትድ እንጠነቀቃለን፣ በአስር ደቂቃ ሁሉን ነገር ሊያሳጡን ይችላሉ ሲሉ ተደምጠዋል። በ በ202526 የውድድር ዓመት የሊግ ተሳታፊ መሆናቸውን ያረጋገጡት ሊድስ ዩናይትዶች በትልም በሻምፒዮንሺፕ አስደናቂ ቡድን አሳይተውናል። የክለባቸው ስቴዲየም ተመልካች የመያዝ አቅሙን ሊጨምሩ መሆኑን አስታውቀዋል። ኤልሃንድ ሮድ በአሁኑ ሰዓት 37645 ደጋፊዎችን የመያዝ አቅም ያለው ሲሆን አዲሱ የውድድር ዓመት ከመጀመሩ አስቀድሞ ደጋፊዎች የመያዝ ቁጥሩን ወደ 56500 የማሳደግ እቅድ አላቸው ተብሏል። በቀጣይ በአጭር ጊዜ ውስጥ ይህንን ስራ መስራት የሚችሉበትን ሁኔታም ለመፍጠር ጥረት ያደርጋሉ እየተባለ ይገኛልና፣ በቀጣይ በፕሪሚየር ሊጉ ተሳታፊ ነው ከማንቸስተር ዩናይትድም ጋር የደርቢ ጨዋታ እንደሚጠብቃቸው ይታወቃል። በሊድስ ዩናይትድ በኩል ግን ምናልባት አሰልጣኝ የመቀየርም አዝማሚያ ሊኖር ይችላል እየተባለ ነው። ግን ደግሞ ሞር በሊድስ ዩናይትድ የሚጠበቀው የራሳቸውን የማጠናከር ሂደት ላይ ነው። በተለይም በክረምት በርካታ ተጫዋቾችን ወደ ቡድኑ እንደዚሁ ያመጣሉ ተብሎ ይጠበቃል። የፊታችን እሁድ ስታምፎርድ ብሪጅ ስቴዲየም በቼልሲ እና በሊቨርፑል መካከል እጅግ በጣም ወሳኝ የፕሪሚየር ሊግ ጨዋታ ይደረጋል። ወሳኝነቱ በተለይም ከሊቨርፑል በላይ ለቼልሲ ነው፣ ምንም ጥርጥር የለውም። ቼልሲ የአውሮፓ ትኬትን ለመቁረጥ ሊቨርፑል ደግሞ ለክብር የሚያደርገው ጨዋታ ነው። ከመጀመሪያው ጨዋታውም ሲጀመር የክብር አቀባበል ይደረግለታል። ግራና ቀኝ ቆሞ የቼልሲ ደጋፊ ተጫዋቾች ያጨበጨቡን የሊቨርፑል ተጫዋቾችን የሚያስገቡት ይህ፣ በፕሪሚየር ሊጉ የተለመደ ነው። አሸናፊ ቡድኖች ሁልጊዜም እንደዚህ አይነት የክብር አቀባበል ይደረግላቸዋል። ይህን ትልቁን የሳምንቱን ጨዋታ ሲመን ሆፐር በመሃል ሜዳ ዳኝነት እንዲመሩት ሲመረጡም፣ በቫር ዳኝነት ጆን ብሩክስ ጨዋታውን እንደዚህ የሚመሩት ይሆናል። ከሊቨርፑል ጋር በተያያዘ ሊቨርፑሎች በርካታ ዝርዝሮችን ይዘው በቀጣይ ክረምት ክለቡን የሚያጠናክሩላቸውን ማለት ነው በርካታ ዝርዝሮችን ይዘዋል ተብሏል። እዛው ቡድን ውስጥም እንግዲህ ኮንትራታቸውን ሊያስፈርሙ የሚሰሯቸው ተጫዋቾች እንደተጠበቁ ሆኖ ማለት ነው ዲያን ሆይሰን፣ ሚሎስ ኬርኪዝ፣ ሁጎ ኤኬቴኬ ሌሎች የተካተቱ ተጫዋቾች ናቸው። በእርግጥ አዲስ አይደለም ስማቸው ለሊቨርፑል ሲጠራ፣ ነገር ግን ሁጎ ኤኬቴኬን በቅርቡ ያካተቱት በተለይም በአውሮፓ ውስጥ መነጋገሪያ ተጫዋች ሆኗል። የመጀመሪያ መርጫቸው የነበረው አሌክሳንደር ኢሳክ እንደነበረ እናስታውሳለን። ግን የዚህ ተጫዋች ሂሳብ እጅግ በጣም ትልቅ የሚባል ነው። ሊቨርፑል ደግሞ ዳርዊን ኑኔዝን አይነት ተጫዋች ሸጦ ነው አጥቂ ማምጣት የሚፈለገውና ከዳርዊን ኑኔዝ ዝውውር እጅግ በጣም የተጋነነ ሂሳብ ያገኛል ተብሎ አይጠበቅም። ሊቨርፑል እና በዚህ ምክንያት እንደ ሁጎ ኤቴኬ ያለን ተጫዋች ሊመለከት ይችላል። ሚሎስ ኬርኪዝ እና ዲያን ሆይሳን ሌሎች ናቸው፣ ግን ቼልሲም በዲያን ሆይሳን ዝውውር ላይ ስላለ ነገሮች ለሊቨርፑል በቀላሉ ይሆንለታል ተብሎ አይጠበቅም። ግን በቀጣይ ክረምት ላይ ሊቨርፑል ራሱን ለማጠናከር በሚያደርገው ጥረት ላይ እነኚህን ወሳኝ የተባሉ ተጫዎችን የግሉ ለማድረግ ጥረት ያደርጋል ተብሎ ይጠበቃል። ሌላው በሊቨርፑል ቤት እየተደራደሩ ይገኛሉ ተብሎም በስፋት መረጃዎችን እየተመለከትን የምንገኘው ከሊዊስ ዲያዝ ጋር በተያያዘ ነው። በርካታ ምንጮችም ይህን እያረጋገጡ ነው። ተጫዋቹ በእርግጥ በበርካታ ክለቦች እየተፈለገ እንደሆነ እናውቃለን። ውድ ቤተሰቦቻችን፣ በተለይም ከሳውዲ አረቢያ ነው። በባርሴሎና በኩል ተጫዋቹ ላይ ፍላጎት አሉ የሚሉ መረጃዎች በስፋት ሲወጡ ነበረ። ነገር ግን ባርሴሎናዎች ይህንን ተጫዋች የማስፈረ ምንም አይነት እንቅስቃሴ እንደማያደርጉ የስፖርቲንግ ዳይሬክተራቸውም ዴኮ በይፋ ካሳወቀ በኋላ አሁን ትኩረቶች በሙሉ በሳውዲ ክለቦች ላይ ሆነዋል። በመልሱ ጨዋታ ሁሉም ነገር ይቻላል ብለዋል። ቴሪ ሄነሪ የቀድሞ የአርሰናል ተጫዋች ነው። የቀድሞ የመድፈኞች ተጫዋች ቴሪ ሄነሪ አርሰናል በመልሱ ጨዋታ ፒስጂን ማሸነፍ የሚችል መሆኑን አስገንዝቧል። ሁሉም ነገር ሊሆን ይችላል የሚለው ቴሪ ሄነሪ አሁንም በውድድሩ አለን፣ አልተሰናበትንም፣ የመልስ ጨዋታ አለን ሲል ተደምጧል። ጨዋታው ፒኤስጂ ጥሩ ነበር ብዬ አስባለሁ። ስለዚህ አርሰናል በመልሱ ጨዋታ ብዙ ነገሮችን መቀየርም አለበት ብዬ አስባለሁ ብለዋል። የአርሰናልን ተጫዋቾች በተወሰነ መንገድ በቁጥር ነጥለን ከተመለከትን፣ ውድ ቤተሰቦቻችን፣ በርካታ ትችቶችን አሁንም ኦዴጋርድ የሚያስተናግድበት አይነት ቁጥር ነው የተመለከት ነው። አንደኛው የመጨረሻ የሜዳ ክፍል ኳስ ለማቀበል የሞከሩ አንድ ጊዜ ብቻ ነው። ዴክላን ራይስ አስር ጊዜ ያደርጎታል። ጃኮቭ ኪዮር ሰባት ጊዜ፣ ሳሊባ አምስት ጊዜ፣ ቲምበር ሶስት ጊዜ። በተለይም ከዴክላንድ ራይስ ውጭ ያሉት ሶስቱ ተከላካይ ነበሩ የምሽቱ ጨዋታ። ዴክላን ራይስም ቢሆን ሞር ወደ ስድስት ቁጥር ተጠግቶ የተጫወተበት አጋጣሚ ነበረና የመከላከል ባህል ያላቸው ተጫዋቾች እንኳን በዚህን ያከለ ቁጥር የፍጹም ቅጣት ምት ሳጥን ውስጥ ኳሶችን ሲያቀብሉ ነበረ። ነገር ግን የኦዴጋርድ ቁጥር በአንድ ብቻ የተወሰነ ሆኗልና ምናልባት ማይክል አርቴታም በተወሰነ መንገድ ኦዴጋርድን አሳርፈው እነ ኢታን ንዋኔሪ እድል ሊያገኙ የሚችሉበት አጋጣሚ ሳይፈጠረ ቀረ አይመስልም። ለማንኛውም የአርሰናል ደጋፊዎች በዚህ ጉዳይ ላይ ግን የግል መልከታችሁን አስፍሩልን። አርቴታ ሚሊሜትር በሚለካ አይነት መንገድ ከጨዋታ ውጭ የሆነ የሜሪኒዮ ግብ፣ ማርቴኔሌ አንድ ለአንድ ሊታመን የማይችል ኳሳተ፣ ሌስ አንድሮም በተመሳይ አንድ ለአንድ ኳሳተ እነኚህ ትልቁ ስህተቶቻችን ነበሩ ብለዋል። በግማሽ ፍፃሜ ጨዋታ ነኚ በግማሽ ፍፃሜ ጨዋታ የሚገኙ ውድድሎችም ነው፣ አልተጠቀምንባቸውም። በቀጣይ ጨዋታ ላይ ግን እነኚህ ላይ ነው ማሻሻል እና መስራት የሚጠበቅብን ሲሉ ተደምጠዋል። ሉዊስ ስኬሊን እንመልከት። የግራ መስመር ተከላካይ የሆነው ሉዊስ ስኬሊ አሪፍ የሚባል አቋምን አሳይቷል። በጨዋታው ላይ በጨዋታ ላይ ኳሶችን ወደፊት ይዞ ለመግባትና ቡድኑ እንዲያጠቃ የተቻለውን ድጋፍ ሲያደርግ ከነበረም የአርሰናል ምርጥ ተጫዋቾች አንደኛው ነው። ዴክላን ራይስ ምንም እንኳን በቶማስ ፓርቴ ቦታ ቢገባ ቡድኑ ተረጋግቶ እንዲጨት በጣም ጥረቶችን ሲያደርግ ነበረ። ሞርግን በዚህ ዓመት ባልተጫወተበት የሜዳ ክፍል ላይ ነበረ። ዴክላን ራይስ በምሽቱም ጨዋታ ላይ የተጫወተው በተለይም የቡድኑን እንቅስቃሴ ጥሩ ለማድረግ ከጠሩ ተጫዋቾች ውስጥ ያለምንም ጥርጥር ዴክላን ራይስ ነበር። ግን ትላንት መስዋዕቱ ሆኗል። ያለምንም ጥርጥር ፓርቴ ቢኖር ኖሮ ምናልባት የሪያል ማድሪዱን ዴክላን ራይስ ልንመለከተው እንችል ነበር። ቡካዮሳካ በጨዋታው አሪፍ እንቅስቃሴን ያሳየ ተጫዋች ነበረ። ምንም ለሁለት ለሶስት ተጫዋቹን እየተጠጉ ስፔሶችን ሲያጠቡበት ነበረ። የፓረሰን ጀርሜን ተጫዋቾች እና አደጋው ገብቷቸው ነበረ። በቃ የሳካ ቦታ በጣም አደገኛው ቦታ እንደሆነ የገባቸው ፓረሰን ጀርሜኖች ስፔሶችን ዘግተውበት ነበረ። ከአንድ ለአንድ ተጫዋቹን ማርከ ከማረግ በተዘለለ ስፔሶችንም በጣም አጥብበውበት ሲጫወቱ ነበረ እና ለሱ በጣም አደጋው ክፍል ነበረም፣ ግን በዛም አጋጣሚ ውስጥ በተሻለ መንገድ ለአርሰናል ሲጫወት ከነበረ ተጫዋች አንደኛው ነው። ጥሩ ነገር ተጠብቆ ግን ያላሳዩን ተጫዋቾች ኦዴጋርድን ብዙ ስላለው እንለፈው። ጋብሪኤል ማርቲኔሊ አንደኛው ነው። የሱ ወሳኙ ችግር እግር ኳስ ላይ ብዙ ጊዜ ተጫዋቾች አንደኛው የሚተቹበት ቀና ብለው የመጫወትን ጉዳይ ነው። ምክንያቱም ቀና ብለው በሚጫወቱ ሰዓት አካባቢያቸው ለመቃኘት ይመቻቸዋል። ቅርቡን ተጫዋቻቸው ነው ያሉ። ጎልም ለማስቆጠር ቢሆን ቀና ብለው ሲጫወቱ የትኛው የጎሉ ክፍል ኳሱን ለመምታት ሰፊ አንግል እንዳለ ለመመልከት ይረዳቸዋል። የበረኛውን እንቅስቃሴ ለመቃኘት ያግዛቸዋል። አንድም ያመከናት ኳስ የነበረችውም ኳሷን እስኪመታ ድረስ ቀና ብሎ አልተመለከተም ነበርና የበረኛውን እንቅስቃሴ ከሞላ ጎደል የመስመር ጨዋታው ጥሩ ቢሆንም ግን አጨራረስ ላይ በጣም ደካማ ነበረ። ቲምበር በሁለት ምዕራፍ ብናየው በመጀመሪያ አጋማሽ በማድሪዱ ጨዋታ ድንቅ ጊዜን ማሳለፍ የቻለው ቲምበር በጨዋታው ላይ በመጀመሪያ አጋማሽ ግን ጥሩ ጊዜን አላሳለፈም። በተለይም ከክቫራታ ስኬሊያን ጋር ብዙ ሰጥ አጋባ ውስጥ የገባበት ቢጫ ካርድ ጥፋት ያበዛበት ነበረና የመጀመሪያ አጋማሽ ላይ ጥሩ አልነበረ። በተወሰነ መንገድ ሁለተኛው አጋማሽ ላይ ራሱን አሻሽሎ መጥቷል። ከሞላ ጎደል ያርሰናልን ጥሩና ደካማ ጎን ብናየው በእንደዚህ አይነት መንገድ ማስቀመጥ እንችላለን። ከፓርሰን ዠርሜን በኩል ግን ፍጹም የተለየ ቡድን ተመልክተናል። በጣም ደፋር ቡድን ነበረ ተቃራኒ ክለቦችን ተከላካይ ወጥተው እንዳይጫወቱ ወይም ቡድኑን እንዳያግዙ በማድረግ ረገድ የፓሪሰን ጀርሜን የፊት መስመር ተጫዋቾች ፍጹም የተለዩ ነበሩ። የፈረንሳዊ ክለብ ፒኤስጂ ኳስን ይዞ መጫወት እንደሚችል እንዲሁም ክፍተቶችን ሲያገኝ በመልሶ ማጥቃት እንደሚያጠቃ የመጀመሪያውም ያው የጨዋታውን ብቸኛ ግብ በደንብ ማሳያ ነበረ። በመልሶ ማጥቃት ያገኙት ከቫራታስኬሊያና ኦስማን ቴምቤሌ አንድ ለአንድ ተቀባብለ ያስቆጠሩትም ግብ ነበረና ፍጹም የተለየ ነበር። በኳስ ቅብብልን ብናየው ከ26 በላይ ንክኪዎች ነበራት ኳሷና ይሄ የኳሷን የፍሎ የማድረግ ወይም ኳሷን የመጫወትም ፈጣን ትራንዚሽን የማድረግም ሂደት የሚታማ አይነት ቡድን አይደለም። ባሪፋ ጮት ኳስን ማቋረጥ ይችላሉ። እነ ባርኮላ ፍጹም የተለየ ተጫዋች ነው። እነ ዲዛይር ዱዊ ደግሞ ፉል ኦፍ ታለንት የሆኑ ተጫዋች ናቸው። ፍጹም የተለየ ብቃት ነበረው። የፔሲ ተጫዋቾች እንዳጠቃላይ ፈጣንም ነበሩና በዚህ መንገድ ዳርሰናል ላይ ከባድ ሚዛን እንዲወስዱ ያደረገበት አጋጣሚ ነበረ። በአጠቃላይ ጨዋታውን ከተመለከትነው ፒኤስጂ በጣም አሪፍ ቡድን እና የማጥቃት ኃይሉ ጠንካራ እንደሆነ ያስመለከተበት ጨዋታ ነበረ። አርሰናል በበኩሉ መረጋጋት አልታየባቸውም። በመጀመሪያው አጋማሽ ኦዴጋርድ የቡድኑ አንበል ላይ ይመስልም ነበር ሙሉ ጫና የነበረው ራይስና ተከላካዮቹም ላይ ነበረ። በቀጣይ ወደ ፓርክ ደ ፕሪንስ ጨዋታው የሚያመራም ይሆናል። ክላረንስ ሲዶርፍ የጨዋታው ውጤት አርሰናል በሁለተኛው ጨዋታ በምቾትና በነፃነት እንጮት ምንም የሚያጣው ነገር እንደሌለ አውቆ እንዲፋለም ያደርገዋልና የፓርክ ደ ፕሪንሱ ጨዋታ ለአርሰናል ነፃ ሜዳ ነው ብሎታል። በነፃነት መጫወት ስለሚችሉና እንግዲህ አርሰናል በበርካቶች እንግሊዛውያንን ተጫዋቾች የቀድሞ እንግሊዝ ብሔራዊ ቡድን እንግሊዝ አገር ውስጥ የተጫወቱ እነኛ አይነት ተጫዋቾች እንግዲህ ለአርሰናል ድጋፋቸውን ካሁኑ እየገለጹ ነው። የዋይ ማርክሩኒ አንደኛው ማስታወሻ ነው። በትልቅ ደረጃ ከክለቡ የምጠብቀው ነገር አለ እያለ ነው። ለማንኛውም የፓርክ ደ ፕሪንሱ ጨዋታ በትልቁ የሚጠበቅ ነው። ኤንዞ ካና ፒዮኪ ከማንቸስተር ዩናይትድ ጋር ኮንትራት ውን ለመፈራረም ዛሬ ወደ ማንቸስተር ዩናይትድ ይጓዛል። በዛሬው ምለት ፊርማውን ያኖራል ተብሎ ይጠበቃል። ወጣቱና ታዳጊው ተጫዋች በውሰት በኤኖ ሥር በሚተዳደሩ አንድ ክለብ ውስጥ ይጫወታል ተብሎ ይጠበቃል። በነጻ ወኪል ነው ማንቸስተር ዩናይትድ ይህንን ተጫዋች ያገኘው። ጥሩ ቢባል ፊርማ ይመስላል። በተለይ ማንቸስተር ዩናይትድ በቀጣይ የአካዳሚ ተጫዋች ላይ ትኩረት ያደርጋል እና ለተጫዋቾቹም እድገት ሲል ለሌሎች ክለቦች ወደ አውሮፓ ሄደው እንዲጫወቱ ያደርጋል። ይሄ ደግሞ ዩናይትድ ልክ ቼልሲ የሚጠቀመውን አይነት ለእህት ክለቦች ለስትራስቡርግ ተጫዋችን እንዲያድጉና አውሮፓ እግር ኳስ እንዲላመዱ የማድረጉን ሂደት ዩናይትድ የሚያስቀጥላል ተብሎ ነው የሚጠበቀው። ኤንዞ ካን ቢኦኪ በትልቅ ጥረትም የተገኘ ተጫዋች ነው። ማይሰር ዩናይትድ ወሳኝ የፊት መሰረት ተጫዋች አማድ ዲያሎ የቡድን ልምምድ መስራቱ ተረጋግጧል። ይህ ለዩናይትድ ፍጹም አስደሳቹ ዜና ነው። አማድ ዲያሎ ባጋጠመው ጉዳት ምክንያት ከሁለት ወራት በኋላ ከሜዳ ርቆ መቆየቱ ይታወሳል። ማይሰር ዩናይትዶች ዛሬም ባደረጉት መደበኛ ልምምድ ላይ የቡድን ልምምድ አማድ ዲያሎ ተሳትፏል። በተጨማሪ ማቲያሽ ዴላይት በዘሩ ልምምድ ላይ መሳተፉ ተረጋግጧል። ስለዚህ ወደ ሳን ማሜስ የሚያቀነው ቡድን ውስጥ ይካተታል ተብሎ ይጠበቃል። ይህ ለዩናይትድ ፍጹም አስደሳች ዜና ነው። ለማንኛውም የሩበን አሞሪ ጋዜጣዊ መግለጫ መጠበቅ ይኖርብናል። ዲያሎን ይዘው ወደ ስፔን ያቀናል ወይንስ የሚለውን ጉዳይ ማለት ነው። ማንችስተር ዩናይትዶች የፕሪሲዝን የመጨረሻ የመዝጊያ ጨዋታቸውን በኦልድ ትራፎርድ ስቴዲየም ከጣሊያኑ ክለብ ፊዮረንቲና ጋር የሚያደርግ ይሆናል። በ2025 የውድድር ዓመት የውድድሩ የመዝጊያ ጨዋታ ነው የሚካሄደው በኢትዮጵያን አቆጣጠር ነሐሴ 3 2017 ዓ ም ይካሄዳል። ዴቪድ ዴይሃ ዳግም ወደ ኦልድ ትራፎርድ ይመለሳል። ለዩናይትድ ሊጫወት ሳይሆን ዩናይትድን በተቃራኒው ሊፋለም ነው የሚመጣው። ውድ ቤተሰቦቻችን ሃይደን ሄቨን ማንቸስተር ዩናይትድ ዛሬ በነበረው መደበኛ ልምምድ ላይ አልተገኘም። ምክንያቱ ደግሞ አሁንም ተጫዋቹ ከጉዳት አለመገገሙን ተከትሎ ነው። በማንቸስተር ዩናይትድ በሩበን አሞሪም ስር ፈረመው ድንቅ ብቃታቸውን ካሳዩ ተጫዋቾች አንደኛው ነበረ፣ ግን ጉዳት በብዙ አድቆታል። ሃይደን ሄቨንም በማንቸስተር ዩናይትድ የዛሬው ለመምር ላይ እንዳልተገኘ ተረጋግጧል። አዲሱ የብራዚል የብሔራዊ ቡድን አሰልጣኝ ለመሆን ከጫፍ የደረሱት ካርሊቶ ምናልባትም ተሳክቶ ሂደቱ እሳቸው የብራዚል የብሔራዊ ቡድን አሰልጣኝ የሆነው ከሆነ የካዘሜሮ ዳግም ወደ ብራዚል የብሔራዊ ቡድን የመጠራት ነገር እውኑ ይሆናል እየተባለ ነው። በማንቸስተር ዩናይትድ ወቅታዊ ብቃቱ አነጋጋሪ የሆነው ሉካስ በቀጣይ የአንቸሎቲ ወደ ብራዚል ብሔራዊ ቡድን አሰልጣኝ መሆን ጥሪ እንዲደረግለት ሊያደርግ ይችላል ተብሏል። ሁለቱ ልዩ የሚባለ ቀረቤታም ያላቸው ማንችስተር ዩናይትድ ከአትሌቲኮ ቤልባውም በስፔን በሳንማሜስ ስቴዲየም በሚያደርጉት ጨዋታ ዙሪያ ጋዜጣዊ መግለጫ ሩቤን አሞሪም አጠገብ ሆኖ እንዲሰጥ የተመረጠው ተጫዋች ማኑኤል ኡጋርቴ ሆኗል። የአሰልጣኙንና የተጫዋቹን ጋዜጣዊ መግለጫ ደግሞ ውድ ቤተሰቦቻችን ከጥቂት ደቂቃዎች በኋላ በምንለቀው የስፖርት የመረጃ ሰዓት ላይ የምናጋራችሁ ይሆናል። ራፊኒሃ ውድ ቤተሰቦቻችን የዘንድሮ የአውሮፓ ሻምፒዮንስ ሊግ ክስተት የሆነ ተጫዋች ነው። በአውሮፓ ሻምፒዮንስ ሊግ በአንድ ሲዝን በርካታ የገባ አስተዋጽኦችን በማድረግ ክርስቲያኖ ሮናልዶ 21 ቀዳሚ ነው። ሁለተኛውም ሮናልዶ ነው 20። ሶስተኛ ሮቤርት ሌዋንዶስኪ በተመሳሳይ 20። ራፊኒያ ዘንድሮ 19 የግብ አስተዋጽኦ አለው። ሁለት ካስቆጥ ሁለት የግብ አስተዋጽኦ ካረገም ከክርስቲያኖ ሮናልዶ ጋር በአንደኝነት መቀመጥ ይችላል። ስለዚህ ሁለት የግብ አስተዋጽኦ ብቻ ያስፈልገዋል። ከኢንተር ሚላን ጋር ደግሞ ሁለት የአውሮፓ ሻምፒዮን ሊግ የግማሽ ፍጻሜ ጨዋታ አለው። ያደርገዋል አያደርገውም የሚለውን ደግሞ በቀጣይ የምንመለከቱ ይሆናል። የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ የኢንተር ሚላን ጨዋታ አስቸጋሪ እንደሚሆን ገልጸዋል። ኢንተር ሚላን በጣም አስቸጋሪ ተጋጣሚ ነው፣ የተከላካይ ክፍላቸውም ከአውሮፓ ምርጥ አንዱ ነው ሲሉ አሰልጣኝ ሃንሲ ፍሊክ ተናግረዋል። የኢንተር ሚላን የመሃል ሜዳ እና የፊት መስመር ጠንካራ ነው ሲሉም ጨዋታውን የገለጹት አሰልጣኙ ለጨዋታው ዝግጁ መሆናቸውን ገልጸዋል። የሪያል ማድሪድ ጨዋታ የተለየና ስሜታዊ የሚያደርግ ነው፣ ነገር ግን በአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ነው ማተኮር ያለብን። ለፍጻሜ መድረስ እድሉ አለን። ይህንን ህልማችንን ለመኖር ስንል ትክክለኛውን ፍልሚያ ዛሬ እናደርጋለን ብለዋል ከኢንተር ሚላን ጋር በሚያደርጉት ጨዋታ። የኢንተር ሚላን ዋና አሰልጣኝ ሲሞኒ ኢንዛጊ ቡድናቸውም ለባርሴሎና ጨዋታ ፍራቻ የሚባል ነገር የለበትም ብለዋል። ባርሴሎና በአሁኑ ሰዓት የአውሮፓ ምርጡ ቡድን ነው ያሉት ሲሞኒ ኢንዛጊ አሰልጣኝ ሃንስ ፊሊክም ለባርሴሎና ብዙ ነገርን ሰጥቷል ብለዋል። ባርሴሎና በማጥቃቱ ረገድ በጣም አደገኛ ናቸው። ባርሴሎና እናከብራለን ነገር ግን በፍጹም አንፈራቸውም፣ ሲሉ ሲሞን ንዛጊ ጨዋታውን በተመለከተ ምላሽ ሀሳባቸውን አጋርተዋል። ጨዋታውን ልንጫወተው የምንፈልገው ጨዋታ ነው። እንዳለመታደል ሳምንቱ ጥሩ አልነበረም ለእኛ፣ ባርሴሎና ደግሞ አሸንፏል። ቡድኑ ሁኔታውን ተረቶ ባለው ሙሉ አቅም ዝግጁ ነው ብለዋል። አሰልጣኝ ሲሞን ንዛጊ አክሎም ቡድናቸው አራት ዓመት የገነባውን ነገር በአንድ ሳምንት ውጤት ማጣት ማጣት ሊያጋጥመው ይችላል። ስለዚህ መጠንቀቅ ይኖርብናል ሲሉ ተደምጠዋል። ዘንድሮ ኢንተር ሚላን ብዙ አስደናቂ ነገሮች አሉት። ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግ ለአስር ደቂቃ ብቻ የተመራ ቡድን ነው። እስካሁን አልተመራም ሁላ አስር ደቂቃ ብቻ የተመራ ቡድን ነው። ፍጹም የተለየ ቡድን ያደርገዋል። በእርግጥ በእርስ በርስ ግንኙነት የባርሴሎና የበላይነት ይበልጣል ስምንት ጊዜ ባርሴሎና አሸንፎታል። ሶስት ጊዜ ብቻ ነው ኢንተር ሚላን ያሸነፈው። አምስት ጊዜ አካባቢ አቻ ውጤትን አጠናቀዋል። የባርሴሎና የእርስ በርስ ግንኙነት ፍጹም የበላይነት ቢኖርም ኢንተር ሚላንም ግን በዚህ ጨዋታ ላይ ቀላል ግምት የሚሰጠው ቡድን አይደለም። በዚህ ስን በሻምፒዮንስ ሊጉ ባርሳ ብዙ ግብ ያስቆጠረ ክለብ ነው። በዚህ ስን በኢንተር ሚላን በኩል ደግሞ ስምንት ክሊን ሺት አላቸው። ውድ ቤተሰቦቻችን በዛ ላይ ደግሞ ጥቂት ግቦችን ያስተናገደ የአውሮፓ ሻምፒዮንስ ሊግ ቡድን በዚህ ሲዝን ኢንተር ሚላን ነው። ጥሩ የሚከላከለው ጥሩ ከሚያጠቃው ይጫወታሉ ማለት ነው። አርሰናል የመጀመሪያውን ዙር ጨዋታ ኤምሬትስ ላይ ተሸንፏል። ባርሴሎናን በሜዳው ነው ይሄንን ጨዋታ የሚያደርገው በሊውስ ካምፓኒስ ስቴዲየም ነው የሚያደርገውና ምን አይነት ውጤት ይመዘገባል የሚለው ይጠበቃል። ለማንኛውም የፓርሰን ጀርሜንና አርሰናል አሸናፊ ከባርሴሎናና እንደዚሁም ደግሞ ከኢንተር ሚላን አሸናፊ ጋር ሞኒክ አሊያንዝ አሬና ላይ ፍጻሜ ጨዋታቸውን እንደሚያደርጉም ይታወቃል። ውድ ቤተሰቦቻችን ለዚህ ሰዓት ታላላቅ ክለቦችን ወቅታዊ መረጃ የዝውውር ጉዳዮችንና እናንተ ውድ አድማጮቻችን መስማት አለባችሁ ብለን የመራረጥንላችሁ ስፖርታዊ ጥንቅሮቻችን ፍጻሜያቸው ዚጋ ሆነ። ለነበረን ጊዜ ግን ከልብ እናመሰግናለን። ከጥቂት ቆሽ በኋላ ተጨማሪ መረጃዎችን ይዘን እንመጣለን። እስከዛው ቆዩን።